ሰላምና ጤና በእያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን እንደምናላችሁልን። ከእናንተው ከሆነው ከአዲስ ስፖርት ልዩ የዩትዩብ ቻነላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም የተለያዩ ስፖርታዊ ጉዳዮችን እናነሳለን። በተለይ ደግሞ በሁለተኛው የዩትዩብ ቻነላችን ሌላ ጊዜም እንደምናደርገው የተለያዩ የዝውውር ጉዳዮችን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻነላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ሊቨርፑሎች በክረምቱ የተከላካይ መስመር እድሳትን ለማድረግ ዝግጁ ናቸው። ሊቨርፑል በዚህ ክረምት ኢብራሂማ ኮናቴን ሊተካ የሚችል የፈረንሳይ ተወላጅ ተከላካይ ለማስፈረም የሚደረገውን ውድድር ተቀላቅሏል ሲል ቲም ቶክ ዘግቧል። ኢብራሂማ ኮናቴ እና ቨርጀል ቫንዳይክ እርግጠኛ ያልሆነ የወደፊት እጣፈንታ በሊቨርፑል ገጥሟቸዋል። በቫንዳይክ ጉዳይ ላይ ጥርጣሬዎች የሚያበቃበት ጊዜ ቅርብ ነው። ኮናቴም ወደ ፓሪስ ሰን ጀርሜን የምሄድ ተስፋው እየመጣ ነው። ኮናቴ የተወለደው በፓሪስ ነው እናም የፓሪስ ሰን ጀርሜን ደጋፊ ነው። ስለዚህም የሉዊስ ኤንሪኬን ቡድን ከባድ ኢላማ ነው። ሊቨርፑል ኢብራሂማ ኮናቴ የመሄድ ስጋት ያለበት ይመስላል። ይህም ሁኔታ እንግዲህ ከቫንዳይክ ሁኔታ ጋር ተዳምሮ የመሀል ተከላካይ በሊቨርፑል ዝርዝር ውስጥም ገብቷል። አሁን ላይ ሊቨርፑሎች ለብራጋ ሲኮ ኒያኬቴ ላይም ፍላጎት ማሳየታቸው ነው እየተገለጸ እንደሚገኝ ዘገባዎች የሚያሳዩት። ኒያኬቴ በጥር ወር ከማንቸስተር ዩናይትድ እና ከማንቸስተር ሲቲ ጋር ተገናኝቶ የነበረ ቢሆንም አሁን ላይ ገና ሊቨርፑል የ25 ዓመቱን ተጫዋች ለማምጣት ፉክክር ውስጥም ገብቷል ተብሏል። ብራጋ 25.8 ሚሊዮን ፓውንድ የውል ማፍረሻ ያስቀመጠበት ሲሆን ዋጋው ለሊቨርፑልም ተመጣጣኝ ነው። ከሁለቱም የማንቸስተር ከተማ ክለቦች በተጨማሪ ሪፖርቱ ኒያኬቴል ለማስፈረም ፍላጎት ያሳዩ ሌሎች ክለቦችም ያሉ ሲሆን ከእነሱ ውስጥም ዌስትሃም ዩናይትድ፣ ቦሎኛና ጋላት ሰራይ ይገኙበታል። የሊቨርፑል የበላይ አካላት በኢብራሂማ ኮናቴ መልቀቅ ላይ ጭንቀት ውስጥ ናቸው። ምንጮች ለቲም ቶክ እንዳናገሩት ከሆነ ቀያዮቹ የክሪስታል ፓላሱን ማርክ ጎሄን የአያክሱን ዦርያል ሃቶን እና የቦርንመዙን ዴን ሆጅሰንንም እየተከታተሉ ነው። በኢብራሂማ ኮናቴ ጉዳይ ሊቨርፑል ፍራቻ ላይ ናቸው። ኮንትራት እስካሁን ያልፈረመ ሲሆን በክረምቱ የዝውውር መስኮትም በፊት ስለ ወደፊቱ የመጨረሻ ውሳኔ ላይ እንዲደርስም ይፈልጋሉ። ከፓሪስ ሳን ዠርሜን ያለው ፍላጎት እውነተኛ ነው። ሪያል ማድሪድም የእሱን ፊርማ ለማግኘት ተፎካካሪዎች ናቸው፣ ነገር ግን ሊቨርፑል እስካሁን ለእሱ ዋጋ አላስቀመጠም የሚሉ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ ለ25 ዓመት ዋጥቂ ትልቅ ፓኬጅ ሊያቀርብ ይችላል። የማንቸስተር ዩናይትድ ዋጥቂ አንቶኒ በውድድር ዓመቱ መጨረሻ ከክለቡ በቋሚነት እንደሚሰናበት እየተነገረ ሲሆን አትሌቲኮ ማድሪድ የፊርማ መስመሩንም ሊሰጠው ፍቃደኛ ነው። የ25 ዓመቱ ተጫዋች በአሁኑ ሰዓት በሪያል ቤቲስ በውሰት እየተጫወተ ሲሆን ለስፔኑ ቡድን ጥሩ ነገሮችንም ሰርቷል። ብራዚላዊው ለሪያል ቤቲስ ባደረጋቸው 13 ጨዋታዎች አራት ግቦችንና አራት አሲስቶችን ማድረግ ችሏል። ከዚያ በፊት ለማንቸስተር ዩናይትድ አንቶኒ በ96 ጨዋታዎች 12 ጎሎችንና አምስት አሲስቶችን ብቻ አድርጎ ነበር። በግልጽ ለማየት እንደሚቻለው አንቶኒ በስፔን እግር ኳስ ካሉት እየተደሰተ ነው። ብቃቱንም እንደገና አግኝቷል። በፌጂያስ ዘገባ መሰረት አትሌቲኮ ማድሪድ ተጫዋቹን ማስፈረም ይፈልጋሉ። እናም ስምምነቱ ለመጨረስም ትልቅ ዋጋ እንደሚያቀርቡ ነው የተሰማው። ዩናይትድ ከአንቶኒ ዝውውር ከ30 ሚሊዮን ዩሮ እስከ 45 ሚሊዮን ዩሮ ዋጋ ካገኙ ሊለቁት ዝግጁ ናቸው። ዘገባው አንቶኒ በላሊጋው እየተዝናና መሆኑንና በቋሚነትም እዚያ መቆየት እንደሚፈልግ ተነግሯል። ማንቸስተር ዩናይትዶችን በተጫዋቹ መንገድ ላይ እንደማይቁሙ ነግረውታል። አንቶኒ ለእንግሊዙ ክለብ ያሳየው ብቃትም በጣም ደካማ ነበርም። በተጫዋቹ ላይ ያላቸው ኪሳራን ለመቀነስ ይፈልጋሉ። ለአንቶኒ ትልቅ ገንዘብ ያወጡ ሲሆን የአትሌቲኮ ፍላጎት ለማንቸስተር ዩናይትድም በክረምቱ የዝውውር መስኮት ትልቅ ማበረታቻ ይሆናል። ከፍተኛ መጠን ያለው ገንዘብ ለማንቸስተር ዩናይትድ እንደሚቀርብም እንዲህ ይጠበቃል። ይበንድ እንዳለ ተጫዋቹ ከቀናት በፊት ከአርሰናል ጋርም ስሙ ተያይዞ ነበር። አንቶኒም የአትሌቲኮ ማድሪድ ዝውውርን ይፈልግ ይሆናል። ተጫዋቹ በላሊጋ ቢያሳየው አቅሙ ወደ አትሌቲኮ ማድሪድ የመዘዋወር እድሉ በጣም አስደሳች ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ አዲስ ግብ ጠባቂ በነፃ ሊያስፈርም ነው። አሰልጣኝ ሩበን አሞሪም ለአንድሬ ኦናና ፉክክር ሊያመጣ የሚችል አዲስ ግብ ጠባቂ ከሻምፒየንሺፕ በነፃ ለማዘዋወርም እያሰቡ ነው። ሩበን አሞሪም በኦልትራፎርድ የሕይወት ጅምር ተስፋ አስቆራጭ ይመስል ነበር። ነገር ግን አሁን ላይ ተጫዋቾች ከሩበን አሞሪም 433 ስርዓት ጋርም እንግዲህ 343 ስርዓት ጋርም መላመድ ሲጀምሩ አንዳንድ ተስፋ ሰጪ ምልክቶች እየታዩ ነው። ሩበን አሞሪም መጪው የዝውውር መስኮት እንግዲህ ለእሱና ለቡድኑ ወሳኝ እንደሚሆን ያምናል። እናም አዲስ ግብ ጠባቂ ሊያመጣ እንደሚችል ዘገባዎች ጠቁመዋል። እንደ ዘሰን ዘገባ ከሆነም የማንቸስተር ዩናይትድ አዲስ ግብ ጠባቂ ለማስፈረም ፊታቸውን ወደ ፕሪስተን ኦ ኖርዝ ኢንድ ስታር ግብ ጠባቂ ብለሆነው ፍሬዲ ውድመን እንግዲህ አዙረዋል። ውድመን ከላንክሼር ክለብ ጋር ያለው ኮንትራት በዚህ ክረምትም ይጠናቀቃል ተብሎ ነው የሚታሰበው። የ28 ዓመቱ ውድመን የፕሪስተን ኖርዝ ኢንድ ቁልፍ ተጫዋች ነው። ምንም እንኳን በአሁኑ ሰዓት በቁርጭምጭሚት ጉዳት ከሜዳ ቢርቅም፣ ምርጡ ግብ ጠባቂ ነው ሊባል ይችላል። ውድመን በዚህ አመትም 37 የሻምፒየንሺፕ ጨዋታዎችን አድርጓል። ሪፖርቱ ውድመን በክረምቱ በነፃ ሊገኙ ከሚችሉ ምርጥ ተጫዋቾች አንደኛው ነው ብሎታል። ዩናይትዶች ግብ ጠባቂው የቁርጭምጭሚት ጉዳት ከመድረሱ በፊት ደጋግመው ሲመለከቱትም ነበር። በኒውካስል ዩናይትድ የፕሪምየር ሊግ ልምድ ያለው ሲሆን ወደ ፕሪምየር ሊግ የመመለስ እድልንም ሊቀበል ይችላል። ዩናይትዶች በክረምቱ ቶም ሂተንን እንደሚለቁ ስለሚጠበቅ ውድመን ጥሩ ተፎካካሪ ሆኖ የመቀጠል እድል ይኖረዋል ተብሎ ነው የሚታሰበው። እንደ ውድመን ያለ አዲስ ግብ ጠባቂ በነጻ ዝውውር ማምጣትም ሩበን አሞሪም ለግብ ጠባቂ የሚመደብለት ነገር ግን ገንዘብ በሌሎች ተጫዋቾች ላይ ማዋልም ይችላል። ምንጮች ለቲምቶክ እንደተናገሩት ሩበን አሞሪም አንድሬ ኦናናን እንደሚደግፍ ተነግሯል። ነገር ግን ያንን አቋም በሚቀጥሉት ሳምንታት ይቀይር እንደሆነ መታየት ይኖርበታል። በተለይ ከሊዮኑ ጨዋታ በኋላም አንጋፋው የሶስተኛ ምርጫ ተመራጭ የሆነው ቶም ሂተን ኮንትራቱ በዚህ ክረምት ሲያልቅ ኦልድ ትራፎርድ ለቆ ሊሄድ ነው። ሁለተኛው ምርጫ አልታይ ባይንደር የመቆየቱ ነገር እርግጠኛ አልሆነም። እንግዲህ የሁለት ግብ ጠባቂዎች ወይም ደግሞ የአንዱ እንኳን መልቀቅ ዩናይትድ ከዚህ ቀደም አዲስ ግብ ጠባቂ እንዲያስፈልገው ያደርገዋል ተብሎ ነው የሚታሰበው። ኤቨርተኖች በብዙ ቡድኖች የሚፈለገውን ተከላካይ ለማስፈረም ዝግጁ ናቸው። ኤቨርተኖች የፌኖርዱን የመሃል ተከላካይ ዴቪድ ሃንኮን ለማስፈረም ፍላጎት ማሳየታቸው ተዘግቧል። ዴቪድ ሞይስ የተከላካይ መስመር ተጫዋቹን ለማምጣት ቢዘጋጅም የቼልሲና የሌሎች ክለቦች ፉክክር ይጠብቃቸዋል። ቶፊዎቹ በፕሪምየር ሊጉ መቆየታቸውን በማረጋገጣቸው ለክረምቱ የዝውውር መስኮት በዝግጅት ላይ ናቸው። በዚህ ክረምት በርካታ ተጫዋቾች እንደሚለቁም ነው የሚጠበቀው። ኤቨርተኖች በሰኔ ወር መጨረሻ ኮንትራታቸው የሚያልቅባቸው እስከ ስምንት የሚደርሱ ተጫዋቾችም ያሏቸው ሲሆን አምስት እንግዲህ በውሰት ላይ ያሉ ተጫዋቾች ወደፊት እጣፈንታም መወሰን አለበት። ኮንትራቱ ሊያልቅባቸው ከተቃረቡት ተጫዋቾች መካከል አንደኛው የመሀል ተከላካዩ ሚኬል ኪን ሲሆን ዘገባዎች እንደሚያሳዩት ከሆነ ኤቨርተኖች ተተኪ ሊሆኑ ይችላሉ የሚል አንድ ተጫዋችንም ለይተዋል። ጋዜጠኛ ሳንቲ አውና እንዳለው ከሆነ የፌኖርዱ ተከላካይ ሃንኮም በዚህ ክረምት ለቶፊዎቹ ሊፈርም ይችላል በማለት መረጃውን አጋርተዋል። ዴቪድ ሃንኮ በክረምቱ በኤቨርተን ራዳር ላይ ያለ ተጫዋች ነው። ኤቨርተኖችና ባየር ሌቨርኩሰኖች ስለ ፌኖርዱ ተከላካይ ሁኔታም እንደጠየቁ ሰምቻለው ብለዋል። ስሎቫኪያዊው የመሀል ተከላካይ አሁንም በዩቬንቱስ ዝርዝር ውስጥ አለ። ነገር ግን አዲሱ አሰልጣኝ ኢጎር ቱዶር መምጣት እቅዱን ይቀይርባል ተብሎ ይታሰባል። የኤቨርተን አለቃ ሞይስ በክረምቱ እንግዲህ የክለቡ አዲስ ባለቤቶች ዘ ፍሬድሪክን ግሩፕ የሚቀርብለትን ትልቅ ገንዘብ ይኖረዋል። እናም ኪን ከለቀቀም እንደተጠበቀው አዲስ የመሃል ተከላካይ ቅድሚያ የሚሰጠው ይሆናል። በተጨማሪም ሊቨርፑል፣ ቼልሲ፣ ቶትንሃም ከዴቪድ ሃንኮ ጋርም ተያይዘዋል። አርኔስ ሎት ከፌኖርድ ወደ አንፊልድ ከተዘዋወረ በኋላ ሊቨርፑል ከሃንኮ ጋር በእጅጉ ተያይዟል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። የ27 ዓመቱ ተከላካይ በአርኔስ ሎት ስር በ202223 የፕሪምየር ሊግ ሻምፒየን ሲሆኑ ለቡድኑ አሸናፊነትም ትልቅ ሚና ከነበራቸው በጣም አስፈላጊ ተጫዋቾች አንዱ ነበር። የስሎቫኪያዊው ኢንተርናሽናል በዚህ የውድድር ዘመን ከሁለቱ የፌንሮርድ ሊግ ጨዋታዎች በስተቀር በሁሉም እንግዲህ ተጫውተዋል። እንዲሁም ደግሞ የቲም ቶክ የዝውውር ዘጋቢ ሩዲ ጋሌቲ ቸልሲ ሃንኮን እየተከታተለ መሆኑን ገልጸዋል። ቸልሲ እና ቶትንሃም በሃንኮ ላይ ከፍተኛ ፍላጎት እያሳዩ ያሉ ሌሎች ሁለት የፕሪሚየር ሊግ ክለቦች ናቸው። በሩዲ ጋሌቲ ዘገባ ከእንግሊዝ ውጪ ዩቬንቱስ ና አትሌቲኮ ማድሪድም ከፍተኛ ፍላጎት እንዳላቸው ነው ያረጋገጠው። ብራዚላዊው ኮኮብ የሊቨርፑልን ፍላጎት እየሳበ ነው። ሊቨርፑል ሮድሪጎን ለማስፈረም እንቅስቃሴ መጀመሩንና የሪያል ማድሪድን መልስም በቅርቡ እንደሚሰሙ የሚገልጹ መረጃዎች ተበራክተዋል። ግብፃዊው ኮኮብ አሁን ላይ በአንፊልድ ያለው ኮንትራት ሊጠናቀቅ ሰማንያ አምስት ቀናት ብቻ ቀርተውታል፣ እናም ክለቡ በነፃ ወኪልነት ሊለቅ ይችላል። ሳላ በአሁኑ ሰዓት በአስደናቂ የሊቨርፑል የሥራ ዘመኑ ምርጡን የግል የውድድር ዘመንም እያሳለፈ ነው። የሳላህ መልቀቅ ለአርነ ስሎትም ትልቅ ክፍተትን ይሰጣል ተብሎ ነው የሚጠበቀው። በቅርብ ቀናት ውስጥ የወጡ ሪፖርቶች ሳላ በመርሲ ሳይድ የሚያደርገውን ቆይታ ለማራዘም አዲስ ውልም የመፈረም እድሉ ከፍተኛ ቢያደርግም፣ ቀያዮቹ ግን የክንፍ ተጫዋቻቸው ኮንትራቱን ውድቅ ካደረገ ከበርካታ ከፍተኛ ጥራት ካላቸው ተተኪዎች ጋር መገናኘታቸውን ቀጥለዋል። አሁን ላይ በስፔን ያሉ ዘገባዎች የሚያሳዩት ሊቨርፑሎች ለሪያል ማድሪዱ ሮድሪጎ 119 ሚሊዮን ፓውንድ ዋጋ ያለው የክለቡ ሪከርድ የሆነ ዋጋንም ለማቅረብ መዘጋጀታቸውንና የብራዚል የክንፍ ተጫዋች በሚቀጥለው የውድድር ዘመን ሳላህን በአንፊልድ ለመተካትም ከፍተኛ ምርጫ ነው እየተባለ ነው። የስፔን ኦፌጂያስ እንደዘገበው ከሆነ የ24 ዓመቱ ወጣት የቀያዮቹን ትኩረት እንደሳበውና ለተጫዋቹ ሊቨርፑል 119 ሚሊዮን ፓውንድ የሚደርስም ዋጋ በቅርቡ እንደሚያቀርቡ ተነግሯል። ውሳኔው ሳላህን በማጣት ላይ የሚሆን ይሆናል። ሊቨርፑል በእርግጥም ሮድሪጎን ይፈልጋሉም። ሮድሪጎ በሳንቲያጎ በርናቢዩ በካርሎ አንቸሎቲ አስተዳደርም ጥሩ ተጫዋች መሆንም ችሏል። በክለቡ ባደረጋቸው አራት የውድድር ዘመናትም 68 ጎሎችን አስቆጥሮም 46 አሲስቶችንም አድርጓል። ሮድሪጎ ወደ አንፊልድ ለመዘዋወር ስሙ ሲገናኝም የመጀመሩ አይደለም። ብራዚላዊው የክንፍ ተጫዋች ሳላህ በአንፊልድ ረጅም ጊዜ እንግዲህ ወራሽ ሊሆን እንደሚችል ይገመታል። ጋዜጠኛ ቤን ጃኮብስ ባለፈው ወር ለቲም ቶክ ሲጽፍም በሮድሪጎና በሊቨርፑል መካከል አሁን ላይ ላቅ ያለ ግንኙነት የለም ብሎ ነበር። ጃኮብ በተጨማሪም ሮድሪጎ ሪያል ማድሪድን ለመልቀቅ እየፈለገ እንዳልሆነና ነገር ግን ሳላ ኮንትራቱን ካላደሰ ሊቨርፑሎች እሱን ሊያስፈርሙት ሊያስቡበት እንደሚችሉን የገለጸው ፍሬድሪኮ ኪየዛ ከመርሲሳይድ አንድ የውድድር ዘመን በኋላ ሊቨርፑልን የመልቀቅ ፍላጎት እንደሌለው ጋዜጠኛው ተናግሯል። የጣሊያኑ ክንፍ ተጫዋች በአርኔስሎት ስር የመጀመሪያ የውድድር ዘመኑን በጥሩ ሁኔታ እያሳለፈ አይደለም። በ2024 የክረምት ተጫዋቾች የዝውውር መስኮት በ125 ሚሊዮን ፓውንድ አንፊልድ የደረሰው የ27 ዓመቱ ፍሬድሪክ ኦኪያዛ በሊቨርፑል የማጥቃት ክፍል ላይ ጥንካሬንና ጥልቀትን ይጨምራል ተብሎ ተጠብቆ ነበር። ሆኖም ግን ፍሬድሪክ ኦኪያዛ አንፊልድ ከደረሰ በኋላ ነገሮች እንዳሰባቸው አልሆኑም። የአካል ብቃት እንቅስቃሴውን ለማጎልበት ጊዜ ወስዶበት ነበር። ጣሊያናዊ እስካሁን 11 ጨዋታዎችን አድርጎም ሶስት ጊዜ ቋሚ ሆኖ የጀመረ ሲሆን ሊያስጫውት ሲችል በፕሪምየር ሊግ ህይወቱ አስከፊ ጅምርን በማሳየቱ ከጥር ጀምሮ ከአንፊልዱ ክለብ ጋርም እንደሚለያይ ይነገር ነበር። በርካታ የጣሊያን ምርጥ ቡድኖች የዩሮ 2020 አሸናፊውን ሁኔታ በቅርበት ይከታተላሉ ተብሎ ይታሰባል። ሮማና የቀድሞ ክለቡ ዩቬንቱስም ተጫዋቹን ለማስፈረም እንደፈለጉ ይነገራል። ሆኖም ግን የቢልድ ጋዜጠኛ ክሪስቲያን ፎልክ ፍሬድሪኮ ኪየዛ በዚህ ክረምትም ከቀዮቹ ቡድን የመልቀቅ ሀሳብ የለውም፣ በሚቀጥለው የውድድር ዘመን ራሱን በአርኔ ስሎት ቡድንን ለማሳየትም ከመቼውም ጊዜ በላይ ዝግጁ ነው ብሏል። እውነትም አይደለም። ፌዴሪኮ ኪየዛ በክረምቱ ሊቨርፑልን መልቀቅ አይፈልግም። እስከ 2028 ድረስም ያለውን ኮንትራት አለው። ያንን ኮንትራት በሊቨርፑል መጨረስ ይፈልጋል። በተጨማሪም በክረምት ላይም ስለ መልቀቅ አያስብም። ራሱንም በመርሲሳይድ ማረጋገጥ ይፈልጋል። እስካሁን ችግር ገጥሞት የነበረው በሁለት ጉዳቶች ምክንያት ነው ሊለቅ ይችላል የሚሉ ወሬዎች ከእውነት የራቁ ናቸው። በቀጣይ የውድድር ዘመን በሊቨርፑል ምን ያክል ዋጋ እንዳለው ማየትም ይፈልጋል ሲል ነው የተናገረው። በተጨማሪም የተጫዋቹ ወላጅ አባት ከቱቶ ስፖርት ጋር ባደረጉት ቃለ ምልልስ የክንፍ ተጫዋቹ በአሁኑ ጊዜ ከሊቨርፑል ውጪ ምንም ላይ እንዳላተኩር አጥብቆ ተናግረዋል። ኤንሪኮ ሲናገር ፌዴሪኮ ኪያዛ በሊቨርፑል በጣም ደስተኛ መሆኑን ማረጋገጥ እችላለሁ። ፕሪምየር ሊጉን እንደሚያሸንፍም ተስፋ እናደርጋለን። ከዩቬንቱስ በመልቀቁ ምንም አይነት ጸጸትም የለብንም። በሊቨርፑል በጣም ደስተኛ ነው። በማለትም እንግዲህ የተጫዋቹን ቆይታ አረጋግጦ ነበር። ባርሴሎና ለአጥቂ ግዢ የተጫዋቾች ሽያጭ ያስፈልጋቸዋል ተባለ። ባርሴሎና የሮበርት ሌቫንዶስኪን ተተኪ ለማምጣት ፍላጎት አላቸው፣ ነገር ግን አጥቂ ለማስፈረም አቅሙ ስለሌላቸው ቀደም ብለው ተጫዋቾችን መሸጥ ይጠበቅባቸዋል። አንሶ ፋቲና ሮናልድ አሮሆም ትክክለኛ ዋጋ ከመጣላቸው ከሚሸጡ ተጫዋቾች መካከል ይሆናሉ ተብሎ ይጠበቃል። ቲም ቶክ የ22 ዓመቱን የክንፍ ተጫዋች አንሱፋቲ ፋቲ በዚህ ክረምት በሀንስ ፍሊክ ስር የጨዋታ ጊዜ ለማግኘት ተስኖታል። በስፔናዊው በ16 ዓመቱ የባርሴሎና የመጀመሪያ ጨዋታውን ባደረገበት ወቅትም በዓለም ላይ ካሉት በጣም አስደሳች ውጤቶች እንግዲህ ወጣቶች አንዱ እንደሆነ ይታሰብ ነበር። ነገር ግን በተደጋጋሚ በደረሰበት ጉዳት ከተጠበቀው በታች ሊሆንም ችሏል። አንሱ ፋቲ ያለፈውን የውድድር ዘመን በብራይተን በውሰት ያሳለፈ ሲሆን በዚህ የውድድር ዘመን ለባርሴሎና የተጫወተው ስምንት ጨዋታዎችን ብቻ ነው። አንሱ ፋቲ እስከ 2027 ኮንትራት አለው። በሳምንት 230 ሺ ፓውንድም ደሞዝ የሚያገኝ ሲሆን ይህም ትልቅ ክፍያ ነውም ተብሏል። ይህም እንግዲህ ለማንኛውም ፈላጊ ክለቦቹም እንቅፋት ሊሆን ይችላል ተብሎ ነው የሚታሰበው። ተከላካዩ ሮናልድ አሮሆ ከባርሴሎና ሊለቅ እንደሚችል ሲነገር ቆይቷል። ነገር ግን በጥር ወር በክለቡ አዲስ ኮንትራት ተፈራርሟል። ቲም ቶክ አሁንም ካታላኖቹ ስልሳ አምስት ሚሊዮን ዩሮ ከቀረበላቸው እንደሚሸጡትም ዘግቧል። ማንቸስተር ዩናይትድ በቀረበ ጊዜ ከሮናልድ አሮሃ ጋር ተገናኝቷል። ነገር ግን ምንጮች እንደገለጹት ዩናይትዶች ሙሉ ትኩረታቸውን በአዲስ አጥቂ ፊርማ ላይ አተኩረዋል ነው እየተባለ የሚገኘው። የሩበን አሞሪን ቡድን አዲስ ተከላካይ የሚያመጣው ሀሪ ማጓይረን መልቀቅ ካለበት ብቻ ነው። ቅድሚያ የሚሰጡት ግን ለኤቨርተኑ ጃራርድ ብሬዝቫይት ነው። ሊቨርፑል ከዚህ ቀደም ከሮናልድ አሮሆ ጋርም ተገናኝቷል። ባርሴሎና እንደ አሌክዛንደር ኢሳክ፣ ቪክተር ዮከርሽና እና ዶሻን ቭላሆቪች ከመሳሰሉ አጥቂዎች ጋርም ተገናኝቷል። ነገር ግን የሶስቱንም ዋጋ ለማሟላት አሁንም አይችሉም። በተለይም አሌክዛንደር ኢሳክ የኒውካስልን ዋጋ ከ120 ሚሊዮን ፓውንድ በላይ ስለሆነ ባርሴሎና አጥቂ ለማስፈረም ተጫዋቾችን ለመሸጥም ይገደዳል ተብሎ ነው የሚታሰበው። ለዚህ ነው ባርሴሎና ለሮናልድ አሮሆና ለሌሎች ተጫዋቾችም ጥያቄ ማስተናገድ የሚፈልገው። ጁሊያስ ኮንዴ ሌላኛው ከመውጣት ጋር ስሙ የተያዘ ተጫዋች ነው፣ ነገር ግን በክለቡ ደስተኛ እንዳልሆነ የሚገልጹ አስተያየቶች ሁልጊዜም ውድቅ ይደረጋሉ። ጁሊያስ ኮንዴ ለካታላኖቹ ቁልፍ ተጫዋች ሆኖ ለመቀጠል ያስባል ነው የተባለው። ቻልሲ በ2022 የቀድሞ ክለቡን ሲቪያን ከመልቀቁ በፊትም በጁሊያስ ኮንዴ ላይ ፍላጎት አሳይቷል፣ ነገር ግን እሱን በድጋሚ ለማስፈረም ሊሞክሩ የሚችሉ መረጃዎች እየወጡ ነበር። ጁሊያስ ኩንዴ የሚጫወተው እንደ መሀል ተከላካይ ወይም የቀይ መስመር ተከላካይ ሲሆን ይህ ቦታ ለቸልሲ ዝውውርም ገበያው ቅድሜ የሚሰጠው ነው። ቸልሲዎች አዲስ የመሀል ተከላካይ ለማዛወርም የሚንቀሳቀሱ ከሆኑ ጁሊያስ ኩንዴ ዋነኛ ምርጫቸው ይሆናል ተብሎ ነው የሚጠበቀው። ሪያል ማድሪድ ተጫዋቹን ከጉዳት መልስ ለሳንቲያጎ ቤርናቢው ጨዋታ ያገኛል ተብሏል። ሪያል ማድሪድ ሁለቱን ተጫዋቾቹን እንግዲህ ዳኒ ሰባዮስን ከጉዳት መልስ እንዳገኘና እንግዲህ ወደ ልምምድ መመለሱ ታውቋል። ይህም ከአርሰናል ጋር በቻምፒየንስ ሊግ የሩብ ፍጻሜ ሁለተኛ ዙር ጨዋታ ከመጫወታቸው በፊት ትልቅ መነቃቃትን ይፈጥርለታል። ሪያል ማድሪድ እንግዲህ በላሊጋው በቫሌንሲያ ከተሸነፉ በኋላ እንዲሁም በቻምፒየንስ ሊጉን በአርሰናል ከተሸነፉ በኋላም የካርሎ አንቸሎቲ ቡድን አሁን ላይ ትኩረታቸው ወደ መልሱ ጨዋታ ይሆናል ተብሎ ይጠበቃል። በተመሳሳይ መልኩ እንግዲህ ዳኒ ሰባዮስ በየካቲት ወር ከሪያል ሶሴዳድ ጋር የመጀመሪያ የኮፓ ዴልሬ የግማሽ ፍጻሜው ጨዋታ ላይ በደረሰበት ጉዳት ምክንያት ወደ ሁለት ወራት ገደማ ከሜዳ እንደሚርቅ ተሰምቶ ነበር። አሁን ላይ ዳኒ ሰባዮስ ወደ ልምምር ተመልሷል። ሌላኛው አንድሪያ ሉኒን በጡንቻ ችግር ምክንያት እንግዲህ ከቫሌንሲያ ጋር በነበረው ጨዋታ የሌለ ሲሆን፣ ሪያል ማድሪድ በሌሎች ጨዋታዎች ላይም ይህንን ተጫዋች ይጠቀማል ተብሎ አይጠበቅም አሁን ላይ ቲቦ ኮርትዋም ወደ ሜዳ መመለሱን የምናስታውሰው ጉዳይ ነው። ካርሎ አንቸሎቲ እንግዲህ ቡድናቸው የአውሮፓ ቻምፒየንስ ሊግ የመጀመሪያውን ሽንፈት ቀልብሶ ለማለፍም ትልቅ ትንቅንቅ ሊያደርግ እንደሚችል ጭምር እየገለጹም ይገኛሉ። ዲዲ ሃማን አርሰናል ሌሮይ ሳኔን እንዲያስፈርም አሳስቦታል። አርሰናል የባየር ሚኒኩን የክንፍ መስመር ተጫዋች ሊሮይ ሳኔን ለማስፈረም እንቅስቃሴ ሊያደርጉ ይችላሉ። የቀድሞው የሊቨርፑል አማካይ ዲዲ ሃማን ሳኔን ከሊዮኔል ሜሲ ጋር አወዳድሮታል። ተንታኙ እንግዲህ አርሰናሎች በዚህ ክረምት ሳኔን ለማስፈረም ግፊት እንዲያደርጉና ለ29 ዓመቱ ተጫዋችም ክፍያ ውል እንዲሰጡትም መክሯል። ባየር ሚኒክ በዚህ ክረምት ለሊሮይ ሳኔ አዲስ ውሎችን የመስጠት እቅድ የላቸውም። የጀርመኑ ኢንተርናሽናል ከቅርብ ወራት ወዲህ እያሳየ ባለው ብቃትም ዝቅተኛ ምክንያት የባቫሪያኑ ቡድን ውስጥም ቦታ እያጣ ይመስላል። ሳኔ ማራኪ ውል ከቀረበለት በሚኒክ ሊቆይ ይችላል። ነገር ግን ሚኒኮች አዲስ ውል ለመስጠትም አይፈልጉም። ዲዲ ሃማን ሲናገር ከሊሮይ ሳኔ ወጥነት የጎደለው ብቃት ለባየር ሚኒክ ችግር ሆኖበታል ለዚህም ነው ምናልባትም አዲስ ኮንትራት የማይሰጡት። ነገር ግን አርሰናሎች ለሳኔ ኮንትራት ቢሰጡት ድንቅ ተጫዋች በእጃቸው ላይ ይሆናል ብዬ አስባለሁ። ይህንን ተጫዋች ካስፈረሙት ትልቅ ጭማሪ ይሆንላቸዋል። አርሰናል ፍላጎት እንዳላቸው ሰምቻለሁ። እናም ደግሞ እሱን ለማስፈረም ቢሞክሩ አይገርመኝም ሲል ነው የተናገረው። ጥሩ ተጫዋች ነው ብዬ አስባለሁ። አንዳንድ ሰዎች በሰውነት ቋንቋ ደስተኛ አይደሉም ብዙ ጊዜ ሜዳ ላይ የሚያሳየው ባህሪውም ጥሩ አይመስለኝም። ነገር ግን አቅሙ እንዳለው ሁላችንም እናምናለን። ጥሩ ልጅ ነው ብዬ አስባለሁ። በባህሪ ጉዳይ እንደ እውነታው እሱ በቂ አይደለም። ነገር ግን ይህ ማለት በሚቀጥለው ሲዝን ለአርሰናል አይሆንም ማለት አይደለም። አርሰናሎች የሳኔን ዝውውር ቢጨርሱ የተሻሉ ይሆናሉ እላለሁም ሲል የተናገረው የአርሰናል ወቀል አለቃ፣ በማንቸስተር ሲቲ ሲሰራ ሳኔን በሚኬል አርቴታ የሚሰለጥን ነበር። ዳግም መገናኘት በአርሰናል ቡድን ውስጥም ጭማሪን ያመጣል። አርሰናሎች ከወራት በፊት በሳኔ ዝውውር ላይ ስማቸው ሲነሳ ነበር። ተጫዋቹ በአመቱ መጨረሻ ከኮንትራት ነጻ ይሆናል። ሊቨርፑልን ጨምሮ ሌሎች ክለቦችም ጀርመናዊውን የፕሪሚየር ሊግ አሸናፊ ላይ ትልቅ ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ፍራንክ ሪቤሪ ባየር ሚኒክ ፍሎሪያን ቬርትስን እንዲያስፈርሙ ጠይቋል። የቀድሞ የባየር ሚኒክ ፍራንክ ሪቤሪ ክለቡ ማንቸስተር ሲቲ ኢላማ የሆነውን ፍሎሪያን ቬርትስን እንዲያስፈርም አሳስቧል። ጀርመናዊው የአጥቂ አማካይ በቅርብ የውድድር ዘመናት በባየር ሌቨርኩዘን ትልቅ ብቃቱን በማሳየቱም የአውሮፓ ታላላቅ ቡድኖችን ትኩረትንም ስቧል። በቅርቡ ከቢልድ ጋር ባደረገው ውይይትም ፍራንክ ሪቤሪ የቀድሞ ቡድኑ ፍሎሪያን ቬርትስን ለማስፈረም የተቻለውን ሁሉ ጥረት እንዲያደርግም አሳስቧል። የሚቻል ነገር ካለ ባየር ሚኒክ ፍሎሪያን ቬርትስን ማስፈረም አለባቸው። ጀማል ሙሴላና ቬርትስ በአንድ ቡድን ውስጥ ጥሩ ሆነው መጫወት ይችላሉ እነሱ ተመሳሳይ ባህሪ ያላቸው ሁለቱም አስደናቂ ችሎታ አላቸው። የቬርትስ ፊርማ ለሙኒክ ትልቅ እድገትም ይሆናል ብሏል። ጀማል ሙሴላን ስለያዙ ቬርትስ አያስፈልጋቸውም ይላሉ። ሁለቱም ተጫዋቾች ያጮት ስልታቸው አንድ አይነት አይደለም። ጥሩ እግር ኳስ ተጫዋቾች ሁልጊዜም በሜዳ ላይ ተስማምተው ይኖራሉ። ባየር ሙኒክ ፍሎሪያን ቬርትስን ቢያመጣ ትልቅ ጭማሪን ይሰጣቸዋል። በሙኒክ የመስመር አጥቂ ችግሮችንም ማስተካከል አለባቸው ላለው ሙኒክ ከኬን ጀርባ በቬርትስ ና በሙሴያላ እንግዲህ መጫወትም ይኖርባቸዋል። ቬርትስ በአርሰናል፣ ማንቸስተር ሲቲና ሮያል ማድሪድ ይፈልጋል። ሌቨርኩዘን 125 ሚሊዮን ዩሮ አካባቢም ይፈልጋል። ፍሎሪያን ቬርትስ በሌቨርኩዘን 191 ጨዋታዎችን አድርጎ 56 ጎሎችን አስቆጥሮ 63 አሲስቶችን አድርጓል። ቬርትስ በባለፈው የውድድር ዘመን በአስደናቂ የሌቨርኩዘን ቡድን ውስጥም ወሳኝ ሚናን መጫወቱን በርካቶች የሚያስታውሱት ጉዳይ ነው። ማንቸስተር ዩናይትድ እና ቶተንሃም 50 ሚሊዮን ዩሮ የሚያወጣው ተጫዋች ላይ ለማስፈረም እየተፋለሙ ነው። ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ የቦርንመዙን የአጥቂ መስመር ተጫዋች ለማስፈረም ከባድ ፍልሚያ ላይ ናቸው። የ25 ዓመቱ አጥቂ አንቷን ሴሜኒዮ ነው። እንግዲህ ሁለቱንም ክለቦች ባለተሰጦ ምን ያክል ዋጋ እንደሚያስወጣም ስለሚያውቁ እንግዲህ በማሳየትም እሱን ለማግኘትም 50 ሚሊዮን ዩሮ ለመክፈል ፍቃደኞች ናቸው። አንቷን ሴሜኒዮ የፕሪሚየር ሊጉን ፍጥነት፣ ጎል የማስቆጠር ችሎታውና ክፍተቶችንም በመጠቀም በሊጉ ላይ ጥሩ እንቅስቃሴን አድርጓል። እነዚህ ባህሪያት እንግዲህ እርሱን በጣም ተፈላጊ ተጫዋች አድርገውታል። ማንቸስተር ዩናይትድ እና ቶተንሃምም አጥቂ መስመራቸውን ለማጠናከር ጥሩ አማራጭ አድርገው ይመለከቱታል። ዩናይትዶች የፊት መስመሩን ማሳደግ ቢፈልገውም፣ ቶትንሃም ከፊት እንግዲህ ጎል ና ጉልበትን የሚያመጣ ተጫዋች ያስፈልገዋል። ቦርነመስ ኮኮባቸውን በቀላሉ መሸጥ አይፈልጉም። ቦርነመስ ከአንቷን ሴሜኖ ሽያጭ ብዙ ሊጠቀሙ እንደሚችሉ ያውቃሉ። የዚህ አይነት መመዘኛዎች የፊት አጥቂውን እንግዲህ ወሳኝ አካል ቢሆንም ክለቡ ግን ከፍተኛ ዋጋ ከመጣላቸው እሱን ለመሸጥ አይቃወምም ነው እየተባለ የሚገኘው። የውድድር ዘመኑ እየተገባደደ ባለበት በዚህ ሰዓት የዝውውር ገበያው ሊከፈት ቅርብ ነው። ማንቸስተር ዩናይትድ ና ቶትንሃም ለአንቷን ሴሜኒዮ እስከ መጨረሻው ለመፋለምም መም ተዘጋጅተዋል። የ50 ሚሊዮን ዩሮ አቅርቦትም የሁለቱን ክለቦች እውነተኛ ፍላጎትም ያሳያል። እናም ጋናዊው የፊት መስመር አጥቂም የወደፊት እጣ ፈንታው በቅርቡ ሊታወቅ ይችላል። ይህ ወጣት ባለተሰጦም ማን እንደሚያስፈርመው ለማየትም መጠበቅ አለበት። ነገር ግን አንቷን ሴሜኒው በማንቸስተር ዩናይትድ ና ቶትንሃም ትኩረትን አግኝቷል። ሌሎች ክለቦችም ተጫዋቹ ላይ ፍላጎት እያሳዩ እንደሚገኙ ግን መረጃዎች እየወጡ ነው። ቶተንሃም ፖስት ኮግሉን በማርኮ ሲልቫ እንዲተኩ ተነግሯቸዋል። አንድ ስም ከመጋረጃ በስተጀርባ በቶተንሃም ከፍተኛ ትኩረትን እያገኘ ያለው የፉልሃሙ ማርኮ ሲልቫ ነው። አንዳንድ ሪፖርቶች እንደሚያሳዩት ክለቡ ማርኮ ሲልቫን ለመሾም አስቀድሞ የውስጥ ውይይቶችን አድርጓል። በአሁኑ ጊዜ ፉልሃም በአስረኛ ደረጃ ላይ እንዲቀመጥና በአውሮፓ ቦታዎችን ለማግኘት እንዲታገሉ እያደረገ ነው። ማርኮ ሲልቫ በተረጋጋና በታክቲካል ዲሲፕሊን መልካም ስምንም መገንባት የቻለ ሰው እንደሆነ ይነገርለታል። ኬት ዊነስ እንግዲህ የቀድሞ የኤቨርተን ዋና ስራ አስፈጻሚ የማርኮ ሲልቫ አቅም ቶተናም ሆትስፐርስ ሊፈልገው የሚችለው መገለጫ ጋርም እንደሚስማማ ጠቁመዋል። ዊነስ እንግዲህ ፖርቱጋላዊውን አለቃ ከትልልቅ ክለቦች ጋር ያሳየውን ስኬት ተከትሎ ለቶተናም ሆትስፐርስ ትልቅ ውጪ እንደሚሆንና ከሌሎች አሰልጣኞችም በተሻለ ሁኔታ ላይ ይገኛለም ሲል የተናገረ ዊነስ ሲናገር ሲልቫ ምናልባትም ለቶትናም ከኢራኦላ የበለጠ ቦታ አለው። የሲልቫ አቅም እንግዲህ ሌቪ ከሚፈልገው ገጸ ባህሪ ጋር ይመሳሰላል። ማርኮ ሲልቫ ልምድ አለው። ከፉልሃም ጋር ጥሩ አፈጻጸምም አለው። ኤቨርተን ዋትፈርድን፣ እንዲሁ ደግሞ ጥሩ ስራን ሰርቷል። በቦርድ ውስጥም ትልቅ ድጋፍ ያለው ይመስለኛል። በቶትንሃም ሆትስፐርስ በጥሩ ሁኔታ ይሰራል ብዬ አስባለሁ። ከፉልሃም ጋር በትንሽ በጀትም ጥሩ ቡድንን ሰርቷል። ሌቪም እንግዲህ የሚፈልገው ይህንን እንደሆነ አምናለሁ ብሏል። የቶተንሃም ቁጥሮችን አይተናል። ለደሞዝ ወይም ለክፍያ ብዙ አያወጡም፣ በጣም ዝቅተኛ ነው ክፍያው። ፉልሃም በአንድ ወቅት የዝውውር ጉዳይ ላይ ተቸግሮ ነበር። አሁን ላይ ግን በሲልቫ መሪነት ለአውሮፓ ውድድር ቦታዎች እየተፎካከሩ ነው። ከፍተኛ ወጪ ሳያወጡም ውጤትን ማምጣት መቻሉ የቶተንሃምን ሊቀመንበር ዳንኤል ሌቪን ፍላጎትም እንደሚስብ ግልጽ ነው። ማርኮ ሲልቫም ፉልሃምን ለቆ ወደ ቶተንሃም ለመሄድም ዝግጁ እንደሚሆን አልጠራጠርም ብሏል። የ47 ዓመቱ የአሰልጣኝነት ጉዞ ከ አስቶሪል እስከ ፖርቱጋል ከፍተኛ ዲቪዚየን ድረስም በመምራትና ከስፖርቲንግ ሊዝበን ጋር ዋንጫ ማንሳትን የቻለ ሲሆን በኦሎምፒያኮስ የሊግ ስኬትን ማስመዝገብ ችሏል። ፉልሃምን ወደ ተፎካካሪ ፕሪሚየር ሊግ ቡድንም ከማሻገሩ በፊት ከሃል ሲቲ፣ ዋትፎርድና ኤቨርተን ጋርም በእንግሊዝ እግር ኳስ ጥሩ ልምድን አግኝቷል። እስከ 2026 ድረስም ከፉልሃም ጋር ኮንትራክት ቢኖረውም ከቶተንሃም ጠንካራ ጥያቄ ከመጣ ማርኮ ሲልቫ ወደ ቶተንሃም መሄዱ አይቀሬ አይሆን አይቀሬ ነው ሲልም ነው የተናገረው። በ2026 ኮንትራቱ የሚያልቀው ተጫዋች ቸልሲ ለማስፈረም ዝግጁ ናቸው። ቸልሲዎች እንግዲህ ማለዳ ላይ የሰሜዎቹ ደጋፊዎችን የሚያስደስት አዲስ የግብ ጠባቂ ስም በተመለከተ መረጃን ጠይቀባል ተብሏል። እንዲሁም ቸልሲዎች አዲስ አጥቂ ፍለጋ ላይ አዲስ ስም ጨምረዋል። ቤንጃሚን ሼስኮ፣ ሊያም ዴላፕ፣ ቪክተር ኦስሜንና ሌሎች አጥቂዎችም በቸልሲ ፍላጎት ላይ ይገኛሉ። ከአጥቂው ቀጥሎ በቸልሲ በክረምት የሚጠበቀው ጉዳይ ግብ ጠባቂ ነው። ኤንዞ ማሬስካ ለቻምፒየንስ ሊግ ለማለፍ በሚደረገው ወሳኝ ጨዋታ ላይ የቸልሲ ደጋፊዎች በከፍተኛ ሁኔታ ያስቆጣው የቋሚ ጅማሪ አስተላለፍን በድጋሚ ታይቷል። የሰሜዎቹ አለቃም እንግዲህ ጨዋታው ተበሳጅተው ነበር። የቸልሲ አጥቂ መስመር በአሁኑ ጊዜ በቂ እንዳልነበሩ ነው በርካቶች የሚናገሩት። ኤንዞ ማሬስካ እና ተጫዋቾቹ በዚህ የውድድር ዘመን በኮንፈረንስ ሊግ ለማሸነፍም እድል አላቸው። አሁን ግን ሙሉ ትኩረታቸው ወደ ክረምቱ የዝውውር ገበያም እያደረጉ ይመስላል። ቸልሲዎች ብዙ ቦታዎችን ለማጠናከር ይመለከታሉ። አሁን ላይ በቸልሲ አጀንዳ ላይ አዲስ ግብ ጠባቂ አለ። ምንም እንኳን ዘገባዎቹ ቸልሲዎች በግብ ጠባቂ ፊርማ ላይ ጥርጣሬ ቢኖራቸው በክረምቱ አዲስ ግብ ጠባቂ ለማስፈረም ግን ዝግጁ ይመስላሉ። የኤሲ ሚላኑ ግብ ጠባቂ ማይክ ማይጋን ኮንትራቱ በ2026 የሚጠናቀቅ ሲሆን በክረምት ቸልሲዎችን በመጪው ክረምት በተመጣጣኝ ክፍያም የማስፈረም እድል አላቸው። እንደ ቲኤምደብሊው ዘገባ ቸልሲና አስተን ቪላ ስለ ተጫዋቹ አስቀድመው ጠይቀዋል። ሚላን ማይጋንን እንግዲህ በነፃ እንዳያጣው በዚህ ክረምት መሸጥ አለባቸው ተብሏል። ማይጋን ትልቅ ግብ ጠባቂ ነው። በሮበርት ሳንቼዝ ለተማረሩ የቸልሲ ደጋፊዎችም የማይግናን እንግዲህ ዝውውርም ያስደስታል። ቸልሲዎች ከ40 ሚሊዮን ዩሮ በላይም ለግብ ጠባቂው ለማውጣት ዝግጁ ይመስላሉ። ቸልሲዎች በክረምቱ ከአጥቂ ቀጥሎ እንግዲህ የግብ ጠባቂ ቦታ ወሳኝ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል፣ ቶተንሃም፣ ኒውካስል ወጣቱን አጥቂ እንግዲህ ለመመልከት ስካውቶችን መላካቸው ይነገራል። ሊቨርፑል የአጥቂ ክፍሉን ለሚያሻሽል ለማሻሻል እንግዲህ እየፈለገ ነው። እናም የኢፕስዊች ታውኑን አጥቂ ሊያም ዴላፕን እየተከታተሉ ይገኛሉ። ቶትንሃም ሆትስፐርስና ኒውካስል ዩናይትድም ተጫዋቹን ይፈልጉታል። የቲቢአር ፉትቦል ዘገባ እንደሚያመለክተው ሦስቱም ክለቦች የ22 ዓመቱን አጥቂ ቅዳሜ ዕለት ለመመልከትም ተመልካቾችን ልከው ነበር። ሊያም ዴላፕ በዚህ ዓመት አሰልቺ የሆነውን የኢፕስዊች ታውን ቡድን ወደ ብሩህ ብልጭታ ነበር የሁለት አመቱ ተጫዋች በዚህ ውድድር ዘመን በሊጉ 12 ጎሎችን ያስቆጠረ ሲሆን በቅርብ ጊዜም ጥራት ያለው ተጫዋች ተብሎ ተገልጿል። ዴላፕ በከፍተኛ ደረጃ ስኬታማ ለመሆን ባህሪያት እንዳሉት ምንም ጥርጥር የለውም። ዴላፕ በከፍተኛ ደረጃ መወዳደር ይፈልጋል። እንደ ሊቨርፑል፣ ቶትናም ወይም ኒውካስል ያሉ ክለቦችን የመቀላቀል እድሉ ለእሱ ውድቅ ለማድረግም ከባድ ይሆናል። ማንቸስተር ዩናይትዶችም ለ22 አመቱ እንግዲህ ተጫዋችን ፍላጎት አላቸው። የ20 አመቱ የአርሰናልና የቼልሲ ኢላማ ሊያም ዴላፕን መቀጠል ይፈልጋል። ከኢብስ ቤታውን ጋር ወደ ሻምፒየንሺፕ መውረድም በጭራሽ አይፈልግም ነው የሚሉት መረጃዎች እየወጡ ይገኛሉ። ሶስቱ ክለቦች በውድድር አመቱ መጨረሻ እሱን ለማስፈረም ይፈልጋሉ፣ ይፋዊ ጥያቄዎችንም ለማቅረብ እየተዘጋጁ ነው። ኢብስ ቤታውን በእርግጠኝነት ወደ ሻምፒየንሺፕ ይወርዳል፣ ስለሆነም አንዳንድ ምርጥ ተጫዋቾቻቸውን ለመሸጥም ጫና ይኖርባቸዋል። ወጣቱ አጥቂ በከፍተኛ ደረጃ ውስጥም ለመቆየት ይፈልጋል። ሊቨርፑል በዳርዊን ኑነስ ላይ ማሻሻያ ያስፈልገዋል። እናም ዴላፕ ጥራት ያለው የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በተመሳሳይ ቶትናም በአጥቂ ክፍል ውስጥም የበለጠ ጥልቀት ያስፈልገዋል። ወጣቱ አጥቂ ዶሚኒክ ሶላንኬ በማጥቃት ክፍል ውስጥም ሊደገፍ ይችላል። በኒውካስል የአጥቂ ክፍል ውስጥም ካሉም ዊልሰንን በመተካት አሌክዛንደር ኢሳክን ሊደግፍ ይችላል። ቀጣይ ውሳኔ የተጫዋች ይሆናል ተብሎ ነው እንዲሁ የሚጠበቀው። የት ወደዳችሁና የት ከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስለደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልንም እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር እንድታደርጉ በአክብሮት እንጋብዛለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣዩ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። መልካም ጊዜ እንዲሆንላችሁን በአክብሮት ተመኘው።